ሐዲት ቁርአን ያላህ ቃል ነው ሐዲት ደግሞ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮቶች በጠቅላላ ሱና በመባል የሚታወቀው ሱና ደግሞ በውስጡ ምን ይይዛል ሶስት ነገሮችን ይይዛል አንደኛ ያላህ መልእክተኛ በንግግር ይሰራ ብለው ያዘዙት ሁለተኛ እሳቸው ራሱ በተግባር የሰሩት ሶስተኛ ሶሃባዎቻቸው ሲሰሩ አይተው ዝም ያሉት ነገር ምን ይባላል ሱና ይባላል ማለት ነው። ስለዚህ መልእክተኛው ሰለላሁ ዐለይሂ ወሰለም ለኔ የተላኩ መልእክተኛ ናቸው ከአላህ የተላኩ ናቸው የሚለውን መስክሬ ተቀብያለሁ ያለ ሰው ምን ምን ነገሮች በሱ ላይ ግዴታ ይሆኑበታል? አንደኛ አንኡጢ አርሱል ለ ዐለይሂ ወሰለም فيما አመረ به من اوامر አረሱል አርሱል መልከተኛውን ሁሉ ነው፣ ሰለላሁ ወሰለም ያላ ሰላትና ሰላም በእርሳቸው ላይ ይሁን፣ فيما አመረ እሳቸው ባዘዙበት ጉዳይ ሚን አዋሚር ከትዕዛዝ በኩል ይህን ፈጽሙ ይህን ስሩ ይህን አደርጉ ብለው የተናገሩትን ነገር በጠቅላላ ከእኛ ምን ይጠበቃል ልንፈጽመው ይገባል አላሁ ሱብሃነሁ ወተዓላ እንዲህ ይላል መን አጣ አረሱል ፈቀድ አጣ አላህ መልእክተኛውን የታዘዘ ሰው በእርግጥ አላህን እንደታዘዘ ነው አለ ይህ ማለት ምን ማለት ነው እንግዲህ አላህ እኚህን መልእክተኛ ሲልካቸው መልእክታ ሲዞነ ላካቸው። መልእክቱ ከማን የመጣው ከራሱ ከአላህ በጅብሪል አማካኝነት እሳቸው ጋር ይደርሳል ማለት ነው። ይህ ከሆነ እውነታው እሳቸውን አስመልክቶ በሌላ አያ አላህ ምን ብሏል? ወማ ينطق عن الهوى ان هو الا وحي يوحى እሳቸው እኮ ከልብ ወለድ እኮ አይደለም የሚናገሩት አለ። ምን ቢሆን እንጂ መለኮታዊ ራእይ ደርሷቸው ቢሆን እንጂ አለ ከዚህ ምን ያዝነ ያላህ ባሪያዎች ያላህ መልእክተኛ ስሩት እንዲያርጉት እንዲህ እኮ ይሆናል፣ ይሄ ነገር ደግሞ መጨረሻው ይሄ ነው ብለው ሲናገሩ ከአላህ በደረሳቸው ዜና መሰረት እንጂ ማለት ነው። ከልብ ወለድ አይደለም። ስለዚህ መስደሩ ሸሪአ የሸሪአችን ምንጩ ምንድን ነው ማለት ነው? ምንጩ የሚቀዳው ከቁርአን ከአላህ ቃል ከሆነው፣ ከሐዲት ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ከሆነው ነው ማለት ነው። ስለዚህ እሳቸው ያዘዙትን በጠቅላላ እንታዘዛለን። ለምሳሌ ዘካተ አልፊጥር የሚባል ሙስሊሞች በጠቅላላ ምን ተገብረው ሥራ አለ እሱም ምንድን ነው? የረመዳንን ወር ጾመን ስንጨርስ የኢድ ሰላት ከመሰገዱ በፊት የሚሰጥ ቁና እህል ተምር የተለያዩ አይነት ነገሮች ማለት ነው ከነብዩ ሰለ ላሁ ዐለይሂ ወሰለም አስተምሮት የተያዘ ይሄንን ቁርአን ላይ በንፈልግ አናገኘውም የት ነው የምናገኘው? ሀዲት ላይ ነው ማን ነው የደነገገው ይሄንን ነብዩ ሰለ ላሁ ዐለይሂ ወሰለም ናቸው ይሄንን ድንጋጌ የደነገጉት ምን ስላልንቅድም እሳቸው ያዘዙትን የታዘዘ ልክ አላህ ያዘዘውን እንደታዘዘ ነው የሚቆጠረው። ለዚህም ማስረጃው የአላህ ቃል መሆኑን አንብበናል ማለት ነው። የትኛው መን አጣ አረሱል ፈቀድ አጣ አላህ። መልእክተኛውን የታዘዘ ሰው በእርግጥ አላህን እንደታዘዘ ታዘዘ ነው። ሁለተኛ ነጥብ፣ መልእክተኛው መልእክተኛዬ ናቸው ብሎ የተቀበለ ሰው የሚያስፈርድበት ነገር እሱ ላይ ግድ ከሚሆንበት ነገር ውስጥ አንዱ አንኑሰድቀ እውነት ልንል ነው አልአኽባር ከዜናዎች በኩል አለቲ አኽበረ ቢሃ አረሱሉ ሰለላሁ አለይሂ ወሰለም የአላህ መልክተኛ የተናገሩትን የሩቅ ሚስጥር ለእኛ በዓይናችን ልናየው ማንችል በልባችን ሊታሰቡ ጣል ውድቅ ሊሉ ማይችሉ ስንትና ስንት ዜናዎች ነግረውናል። እነዚህን ሁሉ በሳይንስ ተረጋግጠዋል ወይ ፕሮፌሰሮች ምን ይላሉ ሳንል መልእክተኛው ነው የነገሩን ብለን ከእኛ ምን ይጠበቃል? ይህንን መልእክት በተግባር ይህንን መልእክት መቀበል ማለት ነው። ለምሳሌ ነቢዩ ሰለላሁ ዓለይሂ ወሰለም ምን አሉ? ዝንብ የምትጠጡት ነገር ውስጥ ከገባችባችሁ አሉ ዝንቧን ንከሯት አሉ። ከዛም በኋላ ዝንቧን አውጥታችሁ ጠጡት አሉ። ይሄ አሁን በዚህ ዘመን ላሉ ሰዎች ይከብደናል ሊሉ ይችላሉ። ሶሃባዎች ግን ሶሃባ ያሰኛቸው አማኝ ያሰኛቸው እውነተኞች ያሰኛቸው አላህ ወድጃቸዋለሁ እንዲል ካደረገው ነጥብ ውስጥ አንዱ ምንድን ነው መልእክተኛው የነገሩትን በጠቅላላ በሳይንስ ይረጋገጥልን በላብራቶሪ ካላየ ነው አላሉ ሰምተናል ታዘናል አሉ ሳይንስ ግን ከሺህ አራት መቶ ዓመት በኋላ ዛሬ ምን ላይ ደርሷል ይሄን ነገር ተመራምሮ ዝም ባለ በአንድ ክንፏ ቆሻሻ መርዝን ትይዛለች አለ በአንድ ክንፏ ደግሞ መድኃኒትን ትይዛለች አለ ስለዚህ ዳይቭ ምታደርገው ምትገባው በምኗ ነው በአንድ ክንፏ ነው ምን በያዘችበት ቆሻሻ በያዘችበት ማለት ነው መርዝ በያዘችበት ስንነክራት ምን ይሆናል ማለት ነው። ማራከሻው እዛው አለ ማለት ነው። በአንድ ክንፏ አራከስናት ማለት ነው። ስለዚህ ከኛም የሚጠበቀው ምንድን ነው? መልክተኛው አይደል ያዘዙን፣ ጀነት እሳቸውን ከተከተልን እንገባለን። አይናይቶት ጆሮ ሰምቶት፣ ልብ ጠርጥሮት ማያቀውን አገር እሳቸውን በመከተል ይገባል። አይደል ያልነው ከእኛ የሚጠበቀው ውዱ ነቢይ ያዘዙኝን እፈጽማለሁ ዝንብ የምጠጣው ነገር ውስጥ ብታርፍ እሷን ነክሬ ምን አደርጋለሁ? ዝንቧን አውጥቼ እጠጣዋለሁ እንጂ አልደፋውም ብለን ነው ማሰብ ያለብን ማለት ነው። ለምን የአላህ መልእክተኛ የእውነት የምንወዳቸው ከሆነ በተግባር እናሳይ። የአላህ ባሪያዎች ሆይ ሁለተኛ ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከበላያችን ሰባት ሰማያት እንዳሉ ተናገሩ። ከዛ በኋላ ከዚህ ከምድራችን እስከ ሰማይ ድረስ 500 ዓመት እንደሚያስጉዝ በእያንዳንዱ ሰማይ ደግሞ አምስት መቶ አምስት መቶ ዓመት ጉዞ እንዳለ፣ አንዱ ሰማይ ደግሞ ለብቻው ከዚህ እስከ ሰማይ ድረስ አምስት መቶ ዓመት አለ። አንዱ ሰማይ ደግሞ ራሱ ምናለው አለው አምስት መቶ ዓመት ያስጉዟል። ምኑ ነው አምስት መቶ ዓመት የሚያስጉዘው? ውፋሬው፣ የሰማዩ ውፋሬ ደግሞ ውፍረቱ አምስት መቶ ዓመት ያስጉዛል። ከዛስ በኋላ ከአንደኛው ሰማይ እስከ ሁለተኛው ሰማይ ደግሞ አምስት መቶ ዓመት ያስጉዟል። ሁለተኛው ሰማይ ውፍረቱ ደግሞ ራሱ አምስት መቶ ዓመት ነው። ተመልከቱ እንግዲህ እንዲህ አይነት ዜናዎች ተነግረውናል። ሳይንስ አይደለም አንደኛው ሰማይ ላይ የሆነች ቦታም አልደረሰም። ዝም ብለው ያው እነሱ ጠፈር ደርሰን መጣን የመሳሰለው ይላሉ። ስለዚህ ሳይንስ እስኪያረጋግጠው አይባልም ይሄ ወሬ። የአላህ መልእክተኛ የተናገሩትን ወሬ በጠቅላላ ከኛ የሚጠበቀው ምንድን ነው? አምኖ መቀበል። የአላህ መልእክተኛ ከሰማይ ከአላህ በቀጥታ በጅብሪል አማካኝነት ነው ወሬ ሲደርሳቸው የነበረው ማለት ነው። እነዚህ ግን ሳይንቲስቶች የሚባሉት በተለይ በዘመናችን ይሄ ፈተና ስላለ ነው ማነሳው ማለት ነው። እነ ጆርጅ እነ ፍራንክ እነ አንስታይን የመሳሰሉት ለራሳቸው እኮ ሙስሊሞች አይደሉም። ወሬያቸውን ራሱ እንዳንወስድላቸው ማለት ነው። ሰውየው ሙስሊም ሆኖ እንኳን ራሱ ውሸታም ከሆነ፣ ታማኝ ካልሆነ ከሱ ዜና አይወሰድም። ስለዚህ የአላህ ባሪያዎች ሆይ ከባድ ጥንቃቄ ይፈልጋል። እሳቸው የተናገሩትን በጠቅላላ አንዱንም ሳናስተባብል እውነት ነው ልንል ይገባል። ሶስተኛ አነች ተኒበ ልንርቅ እኮ ነው ማነሃ አንሁ አረሱሉ ሰለላሁ አለይህ ወሰለም የአላህ መልእክተኛ የከለከሉትን በጠቅላላ ምን ልናደርግ ነው? ልንከለከል ነው። ተዉት፣ ራቁት። ይሄ እንዲህ ነው፣ ይሄ እንዲህ ነው ብለው የነገሩንን በጠቅላላ ሽርክን፣ ቢዳአን፣ ዘረኝነትን፣ ኒፋቅን፣ ሂስድን አሉ የሚባሉ መጥፎ ነገሮች የከለከሉትን በጠቅላላ ልንከለከል ነው። አራተኛ አላና አቡደላ አላህን እኮ ላንገዛው፣ ላናመልከው ነው። ኢላ ቢማሸራአሁለና አረሱሉ ሰለላሁ አለይህ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም እሳቸው ባሳዩን መንገድ ብቻና ብቻ አላህ ልንገዛው ነው። ነቢዩ ሰለላሁ ዐለይሂ ወ ሰለም ምን አሉ? መን ዐሚለ ዐመለን አሉ፣ አንድን ሥራ የሠራ ሰው ለይሰ ዐለይሂ አምሩና፣ የእኛ ትእዛዝ የሌለበትን ሥራ የሠራ ሰው ፈሁወ ረዱን፣ ያ ሥራው እኮ ተቀባይነት የለውም አሉ። አይ እኔ ጥሩ አስቤበት ነው እኔ እኮ ነቢዩን ስለምወዳቸው ነው የሚባል ነገር የለም። ንያ ስለማረ መልካም ነገር ነው ያሰብኩት ስላለ ብቻ። ከመሬት ተነስቶ አዲስን ሕግጋት ሸሪአ ላይ ምን ሊያደርግ አይችልም፣ ሊደነግግ አይችልም። ይችላል ከሱም የሚጠበቀው ምንድነው? አላህና መልእክተኛው ያዘዙትን ይሠራል፣ የከለከሉትን ይከለከላል። ሌላ ክፍት ነገር አልተደረገም። በአምልኮ ላይ እናንተ እስቲ ደግሞ ብትጨምሩት ችግር የለም አልተባለም። ለምን? ያም እየተነሳ ይጨምራል፣ ያም እየተነሳ ይጨምራል ማለት ነው። ሸሪአ ሙሉ ነው። ቁርአን ያላህ ቃል ነው።

ኢማሙ ማሊክ ረሂመሁላህ ምን ይላሉ? ያን ቀን ይሄ አንቀጽ ሲወርድ ዲን ያልነበረ ነገር ዛሬ ዲን ሊሆን አይችልም አሉ። በዛ ዘመን መውሊድ አልነበረም። ስለዚህ በኢማሙ ማሊክ ዘመንም መውሊድ ዲን ሊሆን አይችልም አልነበረም። ደግነቱ ልብ በሉ ከዛ በኋላ በእኛስ ዘመን ዲን ሊሆን ይችላል አይችልም። ሰዎች ግን ምን ይላሉ? አይ እኛ እኮ ነብዩን ስለምንወዳቸው በአመት አንዴ ተሰብስበን እሳቸውን ለማውሳት ሰለዋት እያል ሰለዋት በሸሪዓ ተደንግጓል አይደል ቁርአን እየቀራን ቁርአን ተደንግጓል አደለ ምስኪን እያበላን ምስኪን ማብላት ተደንግጓል አደለ አዎ ግን በዚህ ቦታ ላይ አልተደነገገም ምስኪን ማብላት ተሰብስባችሁ አብሉ ሰለዋት ማውረድ ተሰብስባችሁ በሉ ቁርአን መቅራት በአመት አንድ ቀን ወስናችሁ አዲስ መውሊድ የሚባል ኢድ በዓል አምጡ የሚል በሸሪአ የለም ስለዚህ አላህ መልክተኛ ምን አሉ መን አሚለ አመለን ሥራን የሠራ ሰው ለይሰ አለይህ አምሩና የእኛ ትዕዛዝ የሌለበት ፈሁወ ረዱን። ያ ስራው እኮ ተቀባይነት የለውም። አላህ ይቀበለው ያ ሥራ አላህ ይቀበለው ዘንድ ምን መባል አለበት? በቁርአን በሐዲት የተረጋገጠ ነገር መሆን አለበት። ለምሳሌ ረመዳንን ጾመን የኢድ ቀንን ተደሰቱበት የተባልነው ቀን ነዋርን አይደል? ኢድን ስናከብር አላህ ዘንድ ሂሳባችን ምንም ጥርጥር የለውም ማለት ነው። እኽላሳችንን ካሳመርን። ለምን አላህ ያዘዘበት ነዋ? ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበት ነው። አረፋንም ልክ እንደዛው መውሊድ ጋር ግን እንምጣ። አላህ አዘዘበታል አላዘዘም? ነብዩ ሰለላሁ ዐለይሂ ወሰለም አዘውበታል አላዘዙም? እሺ፣ ምን ብለው ነው የሚሰሩት? ቢዳአቱል ሐሰና መልካም ቢዳአ ምትባላለች አሉ። ያላህ መልእክተኛ ደግሞ ምን አሉ? ኩሉ ቢዳአቲን ዳላል አሉ። ሁሉ አዲስ ነገር ወደ ዲን ምታስጠጉት በጠቅላላ ጥመት ነው ዲን መጀመሪያውኑ መሠረት መሰረት ኖሮት ሚያቀው ነገር ካልሆነ በቀር አሉ። ከዚህ ነጥብ ጋር ተያያዥነት ያለው አንድ ወሳኝ ነጥብ አለ። እሱ ምንድነው? ቁርአንን እንጂ ሐዲትን አንቀበል የሚሉ ሰዎች ደግሞ መጥተዋል። ይህ የሰይጣን መንገድ ነው። ቁርአን የሚብራራው በምንድን ነው? በሐዲት ነው። ለዚህ ደግሞ ማስረጃው ምንድን ነው? አላህ ምን አለ? ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም። ትርጉም ወአንዘልና አወረድን ኢለይከ ወዳንተ እኮ አወረድን አላቸው ለማ ለነቢዩ ሰለላሁ ዐለይሂ ወሰለም ምን አወረደ? አዝ ዚክር ቁርአንን እኮ አወረድን። ሊቱ በይነ ሊናስ ለሰዎች ልታብራራላቸው፣ ማ ኑዚለ ኢለይሂም ወደ እነሱ የተወረደላቸውን። ለምሳሌ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? ሰሉ ከማ ረአይቱሙኒ ኡሰሊ አሰጋገዴን አይታችሁ ስገዱ አሉ። አላህ ምን ነበር ያለው? ሰላትን ስገዱ ነው ያለው። አራት ረከዓ ነው ወይ ሁለት ረከዓ ነው ወይ? የቱ ጋር ነው ድምፅ ከፍ ተደርጎ የሚቀራው እነ ዝሁርና አሱርን ድምፃችሁን ከፍ ሳታደርጉ ቅሩ የሚለው እነዚህ ነዚህ በቁርአን ላይ አይገኙም። የት ነው የሚገኘው? ሐዲት ላይ ነው ማብራሪያው የሚገኘው። የአላህ መልክተኛ ለዚህ ብለው ምን አሉ? ሰሉ ስገዱ፣ ከማረ አይቱ ሙኒ ኡሰሊ ልክ እኔ እንደምሰግደው አሰጋገደይን አይታችሁ ስገዱ አሉ። ስለዚህ ሰላት ይኸው በየቀኑ አምስት ጊዜ እየሰገድን ዕድሜ ልካችን እንሰግደን ወደ አላህ እንቃርብበታለን የሚባለው አምልኮ ማብራሪያው የት ውስጥ የለም? ቁርአን ውስጥ የለም ማብራሪያው በምንድን ነው ያለው? በሐዲት ነው ያለው። በሁለተኝነት ሐጅ ታላቁ አምልኮ፣ ትክክለኛውን ሐጅ የፈጸመ ከእናቱ ሆድ እንደተወለደ ነው የሚቆጠርለት፣ ምንዳው ጀነት እንጂ ሌላ አይደለም የተባለለት አምልኮ። አላህ ሐጅን ፈጽሙ ነው ያለው። በጥቅሉ አረፋ ሜዳ ላይ መቆም አለብን ወይ? ሙዝደሊፋ ማደር አለብን ወይ? ሚና ማደር አለብን ወይ? እነዚህ ነገሮች በጠቅላላ በቁርአን ላይ ያልተዘረዘሩ ቀናቸው ስንት ነው? ከስንት ሰዓት እስከ ስንት ሰዓት ነው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መጥቶ ምን አደረገው? ይህንን ሁሉ አብራራው ማለት ነው። በቁርአን ላይ ተይሙምን መጠቀም እንዳለብን ተነግሯል። ተይሙምን እንዴት መጠቀም እንዳለብን ግን ያብራራው ምንድነው የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ማለት ነው። ስለዚህ ይህን ሰይጣናዊ መንገድ ሚከተሉ ሰዎችን ተጠንቀቋቸው። ሰይጣን ሁል ጊዜ መልካም ነገር አስመስሎ ነው የሚመጣው። ቁርአን አለልን አይደል ወይ ሐዲስ እኮ ደኢፍና ሰሂህ አለው አው ቁጭ ብለ ተማር አለ በሰሂህ ሐዲስ ትሰራለህ ደኢፉን ትተዋለህ፣ እንጂ ሐዲስን ጠቅላላ ጠራርጎ መጣል የሚባል ሸሪዓን ለመናድ ቁርአንን እንደፈለጉ ለመተርጎም የጥመት ሰዎች አካሄድ ነው ማለት ነው። ቁርአን በቁርአን ይፈሰራል፣ ቁርአን በሐዲስ ይፈሰራል፣ ቁርአን በሰሃባዎች ንግግር ይፈሰራል፣ ቁርአን በአረብኛ ቋንቋ ይፈሰራል። ተመልከቱ፣ ሁለተኛውን ታላቁን ቁርአን በሐዲስ የሚፈሰረው ምን ሊያረጉት ነው? ከስር ከመሰረቱ ገንድ ሰው ሊጠሉት ነው ማለት ነው። የዛሬ ትምህርቴን በዚህ ጨርሻለሁ። ለዛሬ ሦስት ዱዓዎች አዘጋጅቼ እላችኋለሁ። እነሱም ምንድናቸው? አንደኛ አላሁመ ኢኒ አስአሉከ አልጀና ወአስተጂሩ ቢከ ሚንናር። ትርጉም አላሁመ አላህ ሆይ፣ ኢኒ አስአሉከ እኔ እኮ ጠይቀሃለሁ አልጀና ጀነትን እጠይቀሃለሁ። ወአስተጂሩ ቢከ በአንተም ደግሞ እጠበቃለሁ። ሚንናር ከእሳት እጠበቃለሁ። ሁለተኛ ዱዓ አላሁመ ፈቂህኒ ፊዲን። ትርጉም አላህ ሆይ፣ የዲን ግንዛቤን

እንግዲህ ለዛሬ ደግሞ ያየናቸው ሶስት ዱዓዎች እነዚህ ናቸው ማለት ነው። ያላህ ባሪያዎች ሆይ አላሁ Subhanahu Wa Ta'ala እውቀት ይስጠን፣ መልካም ስራዎቻችንን ይቀበለን፣ ወንጀላችንን ያብስልን፣ ደረጃችንን ከፍ ያደርግልን፣ ጀነት አልፊርደውስ ከሚገቡት ሰዎች ያድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ አጅማኢን Subhanak Allahumma Rabbana wa bihamdik ashhadu an la ilaha illa ant astaghfiruka wa atubu ilayk